ውድ የኢንፎቴንመንት የዩቲዩብ ቻናል ቤተሰቦች፣ እንኳን ወደዚህ ቻናል መጣችሁ። እኔ ፋሲል ነኝ። ዛሬ ደግሞ በዚህ በኢንፎቴንመንት የዩቲዩብ ቻናል የሌለ ሌላ አዲስ ቪዲዮ ይዤላችሁ መጥቻለሁ። ይሄ ቪዲዮ ደግሞ በተለይ ደግሞ በእናንተ ጥያቄ መሰረት የተሰራ ቪዲዮ ሲሆን ይህም ደግሞ ቪዲዮ ዛሬ ይዤላችሁ የመጣሁት ቪዲዮ ማለት ነው በተለይ ደግሞ ከኮፒራይት ፍሪ የሆኑ ወይም ደግሞ ከኮፒራይት ነፃ የሆኑ ቪዲዮዎችን እንደዚሁም ኢሜጆችና የተለያዩ አይነት ለማጀቢያነት የሚሆኗችውን ሙዚቃዎች ወይም ባክግራውንድ ሙዚቃዎችን እንዴት ማግኘት ትችላላችሁ የሚል ቪዲዮ ነው። ይህን ደግሞ ለማግኘት የሚረዷችውን ነፃ የሆኑ ዌብሳይቶችን፣ ነፃ የሆኑ በቀላሉ ዳውንሎድ አድርጋችሁ መጠቀም የምትችሉባቸውን ሶፍትዌሮችን ዛሬ የጠቁማችኋለሁ ማለት ነው። ከነዚህ ሶፍትዌሮች ከነዚህ የተወሰኑ ዌብሳይቶች ደግሞ እንዴት አድርገን ነው ምስሎችን ማግኘት የምንችለው? ተንቀሳቃሽ የሆኑ ምስሎች ሊሆን ይችላሉ፣ እንደዚሁም ደግሞ ተንቀሳቃሽ ያልሆኑ ምስሎችም ሊሆን ይችላል። እንደዚሁም ባክግራውንድ ሙዚቃዎችን እንዴት አድርገን ነው ዳውንሎድ ማድረግ የምንችለው ለሚለው ጥያቄያችሁ ዛሬ ምላሽ ይዤ እመጥቻለሁ። ይህን ቪዲዮ እንድሰራ ያነሳሳኝ ደግሞ የእናንተም ጥያቄ እንዳለ ሆኖ ከዚህም በተጨማሪ ደግሞ ለግብአቶች አድርገን የምንጠቀምባቸው በተለይ ኮንቴንት ክሬተሮች እንደመሆናችን መጠን ግብአት አድርገን የምንጠቀምባቸው የተለያዩ አይነት ቪዲዮዎች፣ የተለያዩ አይነት ኢሜጆች፣ የተለያዩ አይነት ማጀቢያ ሙዚቃዎች የኮንቴንት አይዲ ክሌም አለባቸው ወይም ደግሞ የኮፕራይት ችግር አለባቸው ተብለን ብዙ ጊዜ ቪዲዮቻችን ላይ ወይም ቻናሎቻችን ላይ እንጠየቃለን። ይህን ችግር ይቀርፋሉ ብዬ ያሰብኳቸውን ታዲያ ዌብሳይቶችና ሶፍትዌሮችን ዛሬ ልጠቁማችሁ አስቤያለሁ ማለት ነው። እናንተም ከዚህ ቪዲዮ ተጠቃሚ እንደምትሆኑ ምንም ጥርጥር የለውም። ቪዲዮን እስከ መጨረሻው ድረስ እንድትከታተሉ ጋብዛችኋለሁ። በዚህ አጋጣሚ ለዚህ ቻናል አዲስ ከሆናችሁ እና ዛሬ ከሆነ ይህን ቪዲዮ እየተመለከታችሁ ያላችሁት ትምህርታዊና የተለያዩ አይነት መረጃዎች የሚቀርቡበት የዩቲዩብ ቻናል ነው ኢንፎቴመንትን ዛሬ ውኑ ሰብስክራይብ አድርጉ፣ እንደዚሁም የደወል ምልክት መጫናችሁን አትርሱ። ቪዲዮውን ላይክ በማድረግ ጀምሩ፣ እንደዚሁም ደግሞ ለጓደኞቻችሁ ሼር አድርጉላቸው እያልኩኝ አሁን በቀጥታ ወደ ቪዲዮ እንሄዳለን። ዛሬ የምንመለከተው በቀላሉ እንዴት ከኮፒራይት ነፃ የሆኑ ዌብሳይቶችን ነፃ የሆኑ የተለያዩ ዌብሳይቶች እና ሶፍትዌሮችን ተጠቅመን የምንፈልጋቸው በተለይ ደግሞ ለተለያዩ አይነት ፕላትፎርሞቻችን፣ ለሶሻል ሚዲያዎቻችን፣ ለምንሰራባቸው ግብአቶች የሚሆኑ ነገሮችን ማለትም ቪዲዮዎች ሊሆኑ ይችላሉ፣ የተለያዩ አይነት ቬክተሮች ሊሆኑ ይችላሉ፣ የተለያዩ አይነት ኢሜጆች ሊሆኑ ይችላሉ። ማንኛቸውም በተለያየ አይነት ፎርማት ያሉ ብዙ ግብአቶችን እንመለከታለን ማለት ነው። እንደዚሁም ደግሞ ባክግራውንድ የሆኑ ሙዚቃዎችንም በቀላሉ ማግኘት እንችላለን። ከዌብሳይቶች በተጨማሪ ደግሞ አንድ ሁለት ሶፍትዌሮችን ወይም አፕሊኬሽኖችን ጠቁሟቸዋለሁ። በተለይ ደግሞ አብዛኞቻችን የምንጠቀመው በስልካችን እንደመሆኑ መጠን በስልካችሁ ተጠቅሟችሁ በቀላሉ እነዚህን አፕሊኬሽኖች በስልካችሁ አውርዳችሁ ከእነዚያ ውስጥ ደግሞ የምትፈልጓቸውን ግብአቶች እንዴት ማግኘት እንደምትችሉ ደግሞ ጥቆማ ሰጣችኋለሁ ማለት ነው። ለማንኛውም አሁንም አብራችሁኝ እንድትቆዩ በድጋሚ ግብዣን አቀርባለሁ። እዚህ ጋር የተለያዩ አይነት ዌብሳይቶች ቀርበውላችኋል ወይም ይዤላችሁ ቀርቤያለሁ። ለምሳሌ የመጀመሪያው ይዤላችሁ የቀረብኩት ቪዲዚ ነው። ቀጥሎ ደግሞ ይዤላቸው የቀረብኩት ቪክቲዚ ይባላል። ሶስተኛው ደግሞ ይዤላቸው የቀረብኩት ፒክሰልስ ይባላል። እንደዚሁም በአራተኝነት ዛሬ ይዤላቸው የቀረብኩት ፒንተርስት ይባላል ማለት ነው። ለማንኛውም እነዚህን ነገሮች እያንዳንዳቸውን ለመጎብኘት ጥረት እናደርጋለን ማለት ነው። የመጀመሪያው ቪዲዚ ነው። ቪዲዚ ልክ እዚህ ጋር ፊት ለፊት ላይ እንደምትመለከቱት ፍሪ ኤችዲ ስቶክ ፉቴጅ ኤንድ ፎርኬ ቪዲዮስ ይላል። እስከ ፎርኬ ድረስ ያላችሁ ፎርማት ያለው በጣም ኳሊቲ የሆኑ ቪዲዮዎችን ኳሊቲ የሆኑ ነገሮችን ማግኘት እንችላለን። እዚህ ጋር የምትመለከቷቸው በጣም በርካታ የሆኑ ነገሮች አሉላችሁ። በነገራችን ላይ እዚህ ጋር ግን ስትጠቀሙ ጥንቃቄ ማድረግ የሚኖርባችሁ ፕሮ የሚል ምልክት ያላቸውን እያንዳንዳቸውን ነገሮች አትጠቀሙም። ምክንያቱም እነሱ በክፍያ ብቻ የሚሰሩ ወይም ደግሞ ፐርቼዝ አድርጋችሁ ወይም በሰብስክሪፕሽን የሚሰሩላችሁ ነገሮች ስለሆኑ እነዚህን አትጠቀሟቸውም ማለት ነው። ከዛ ውጭ ግን ያሉ ፍሪ የሆኑ አማራጮች አሉላችሁ ለምሳሌ የትኛውን አይነት ፎቶ የትኛውን አይነት ኢሜጅ ነው የምፈልገው የሚለውን መጀመሪያ ከፈለጋችሁ እዚ ጋር ሰርች ባር አለ። ሰርች ላይ መፈለግ ትችላላችሁ። ለምሳሌ ብሮዝ ኒው ወስ ይላል፣ ብሮዝ ባይ ካታጎሪ ይላል። ለምሳሌ ስ ብሮዝ ባይ ካታጎሪ የሚለውን እንመርጣለን። ብሮዝ ባይ ካታጎሪ ስትሉት እዚ ጋ አፍተር ኢፌክት የሚል አለ፣ ኤሪያል አለ፣ አኒመልስ ኤን ዋይልድ ላይፍ አለ፣ አርት አለ፣ ባክግራውንድ አለ። የምትፈልጉት ነገር ምን እንደሆነ መጀመሪያ እናንተ ማወቅ አለባችሁ። እዚህ ጋም ደግሞ እንደምትመለከቱት ቬክተሮች አሉ፣ ፎቶዎች አሉ፣ ሞር ቪዲዮስ አሉ። በጣም በርካታ ብቻ እናንተ በምትፈልጉት አይነት መንገድ የምትፈልጉትን ነገር ማግኘት ትችላላችሁ። ለምሳሌ ከዚህ ላይ ምንድን ነው ማየት ወይም ደግሞ ማግኘት የምትፈልጉት ነገር ለምሳሌ የዩቲዩብ ባነር ከሆነ ወይም የዩቲዩብ ፕሌይ በተን ከሆነ የምትፈልጉት ቀጥታ እዚህ ጋ ዝም ብላችሁ ዩቲዩብ ትሉታላችሁ። እስቲ እዚህ ጋር መጀመሪያውኑ ባክ እያደረኩት ስለነበር ነው ይመስለኛል። እስቲ እዚህ ጋር እዚህ ሰርች ባር ላይ ዩቲዩብ ዩቲዩብ ፕሌይ በተን ወይ እንበለው ፕሌይ በተን ትሉታላችሁ። ከዛ በኋላ ሰርች ያደርጋል። እዚህ ጋር እንደምትመለከቱት ያው የኔትወርክ ችግር ስለሆነ ነው ትንሽ። አሁን እዚህ ጋር ዩቲዩብ ፕላይ በተን ስትሉት በዛ ውስጥ ያሉትን ስቶክ ቪዲዮዎችንና ፉቴጆችን ያስቀምጥላቸዋል። ለምሳሌ እዚህ ጋር 1236 ሮያልቲ ፍሪ ስቶክ ቪዲዮስ ማችን ዩቲዩብ ፕሌይ በተን። ስለዚህ በዚህ ስራ ያሉ ወደ 1236 የሚያክሉ ሮያልቲ ፍሪ የሆኑ ስቶክ የሆኑ ቪዲዮዎችን ያስቀምጥላቸዋል ማለት ነው። ልክ አሁን እዚህ ጋር የተለያዩ አይነት ነገሮች አሉ። ለምሳሌ አንዱን እንምረጠው። ስለዚህ አሁን እዚህ ጋር አንድ ነገር መረጣችሁ። አሁን ይሄ ከአዶቤ ምናምን ላይ የተወሰደ ነው። ስለዚህ አሁን እዚህ ጋር ከመረጣችሁ በኋላ ምንድን ነው እዚህ ጋር የሚያስመርጣችሁ የተለያዩ አይነት የማውረጃ መንገዶች፣ ወይም ደግሞ ዳውንሎድ ማድረግ የምትችሉባቸው የተለያዩ አይነት አማራጮች አሉላችሁ በምትፈልጉት አይነት ፎርማት በምትፈልጉት አይነት ፎርማት ማውረድ ትችላላችሁ ማለት ነው ስለዚህ እዚህ ጋር ካሉላችሁ ነገሮች መምረጥ ትችላላችሁ ይሄ እኔ እንደ ምሳሌ እንደዚሁ አሳየኋችሁ እንጂ እናንተ የምትፈልጓቸው ዋናው ነገር እናንተ ምን አይነት ቪዲዮ ነው የምትፈልጉት ለቪዲዮችሁ ለምሳሌ አንድ ነገር እየገለጻችሁ ባላችሁበት ሰዓት ለዛ ግብአት የሚሆናችሁ ቪዲዮ ለዛ ግብአት የሚሆናችሁ ፎቶ ማግኘት ትችላላችሁ በቀላሉ ሰብስክራይብ በተኖችን ለምሳሌ ኮል ቱ አክሽን ለመስራት በቃላችሁ ብቻም ሳይሆን ሰብስክራይብ አድርጉ እያላችሁ ለመስራት የምትፈልጉ ከሆነ በቀላሉ ግሪን ስክሪን የሆኑ የሰብስክራይብ በተኖችን ማግኘት ትችላላችሁ። ሌሎችንም በጣም በርካታ ነው። አሁን እንደዚሁ ነገርኳችሁ እንጂ ሌሎችን በጣም በርካታ የሆኑ ነገሮችንም ማግኘት ትችላላችሁ ማለት ነው። ስለዚህ እናንተ ናችሁ ዋናዎቹ፣ ምክንያቱም ሰርች አድርጋችሁ የምትፈልጉት ነገር ምንድን ነው እነሱ ማግኘት ትችላላችሁ። ቬክተሮች አሉ እዚህ ጋር እንደምትመለከቷቸው የተለያዩ አይነት ቬክተሮች አሉላችሁ። ስለዚህ እነሱም መጠቀም ትችላላችሁ። ከፈለጋችሁ የተለያዩ ብቻ በጣም በርካታ ነገሮችን ማውረድ ትችላላችሁ። ስለዚህ ይሄኛው የመጀመሪያው ነው ማለት ነው። ቪክቲዚ መጀመሪያ ያየነው ቪዲዚ ላይ ነበረን ይቅርታ፣ መጀመሪያ ያየነው ቪዲዚ ነው። ከዛ ሁለተኛው ይሄን እናጥፋውና ወደ ቪክቲዚ እንሄዳለን። ቪክቲዚ ላይም ተመሳሳይ ነው። ቪክቲዚ በነገራችን ላይ ከቪዲዚ ጋር በጣም ተመሳሳይ ነገሮች ናቸው። እኛ እንደውም እዚህ ላይ ያልጠቀስናቸው በጣም በርካታ አማራጮችም አሉ ሌሎች ዌብሳይቶች በጣም ብዙ ናቸው አሉላችሁ። እነሱንም ቢሆን እንደፈለጋችሁ ለምሳሌ ቬክተሮች አሉ፣ ፎቶዎች አሉ፣ ቪዲዮስ አሉ፣ ቴምፕሌትስ፣ በንድልስ፣ ፒኤንጂስ፣ ሞሽን ግራፊክስ የተለያዩ ነገሮችን ማግኘት ይችላላችሁ ማለት ነው። ስለዚህ አሁንም እናንተ ምንድን ነው ማድረግ ያለባችሁ? ይሄ ጆይን ፕሮምና የሚለውን ትተውታላችሁ። ከዛ በኋላ ፍሬ የሆኑ አማራጮችን ብቻ ተጠቀማላችሁ። ለምሳሌ እዚህ ጋር ፍሪ የሚል አለ ይሄ አሁን እዚያው ዝም ብለን ሰርች አድርገን ሳይሆን በራሱ እዚሁ ጋር የተቀመጠልን ስለሆነ ነው። ግን እናንተ ሰርች ማድረግ ትችላላችሁ። ከዛ በኋላ ለምሳሌ ይሄንን ዳውንሎድ ማድረግ ትችላላችሁ። እዚህ ጋር ፍሪ ዳውንሎድ የሚላለው ከዛ እዚህ ጋር ከፈለጋችሁ አማራጫችሁን መምረጥ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር በምን አይነት በየትኛው ፒክስል ላወርደው? ይሄ የፎቶን ኳሊቲ ማውረድ የምትችሉበትን የፎቶ ኳሊቲ ወይም የኢሜጁን ኳሊቲ ነው የሚያስቀምጥላችሁ። እናንተ በምትችሉት መጠን በየትኛው አይነት ፒክስል ማውረድ ትችላላችሁ ማለት ነው። ስለዚህ ቪክቲዝ እና ቪዲዝን በእንደዚህ አይነት መንገድ ተመልክተናል። በጣም እንደወደዳችሁ ተስፋ አደርጋለሁ። በነገራችን ላይ ለዚህ ቻናል አሁንም አዲስ ከሆናችሁ ይህን ቪዲዮ ይቅርታ፣ ይህንን የዩትብ ቻናል ሰብስክራይብ እንድታደረጉ በዚሁ አጋጣሚ ላስታውሳችሁ እወዳለሁ። ምክንያቱም አብዛኞቻችሁ በፐርሰንት ደረጃ ማለት ይቻላል ሰብስክራይብ ሳታደረጉ ነው ቪዲዮዎችን የምታዩት። ስለዚህ እባካችሁ ሰብስክራይብ አርጉ። ይሄ የዩትብ ቻናል ማለትም የኢንፎቴንመንት የዩትብ ቻናል በጣም በርካታ የሆኑ ጠቃሚ ቱቶሪያሎች የሚቀቡበት እንደዚሁም ደግሞ የተለያዩ አይነት ወቅታዊ የሆኑ መረጃዎችም የሚቀቡበት ነው። ስለዚህ ይሄ ቻናል ስለሚጠቅማችሁ ሰብስክራይብ እንድታደረጉት በዚህ አጋጣሚ አሁንም ላስታውሳቸው ወዳለው። አሁንም ወደ ቀጣዮቹ የቪዲዮ ሀሳቦቻችን እንመለሳለን። እሺ፣ በሶስተኛነት ደግሞ ይዤላችሁ የቀረብኩት ሌላ ፒክስልስ ነው። ፒክስልስም ልክ ከነዚህ ቀደም ሲል ካሳየኋቸው ጋር በጣም ተመሳሳይነት አለው። ፒክስልስ በነገራችን ላይ ዌብሳይት ብቻም ሳይሆን አፕሊኬሽንም አለው። በስልካችሁ በቀላሉ አውርዳችሁ ፒክስልስን መጠቀም ትችላላችሁ። ከፈለጋችሁ በአፕስቶር፣ ከፈለጋችሁ ከፕሌይስቶር ላይ አውርዳችሁ መጠቀም ትችላላችሁ። ፒክስልም በጣም ኳሊቲ የሆኑ ፎቶዎች፣ ኳሊቲ የሆኑ ቪዲዮዎች አሉላችሁ፣ የተለያዩ አይነት ማለት ነው። ለምሳሌ እዚህ ጋር ቪዲዮዎችን ስትፈልጉ የተለያዩ አይነት ቪዲዮዎችን ያስቀምጥላችኋል። እንዳልኳችሁ ማንኛቸውንም ስትጠቀሙ ፕሮ የሆኑ ነገሮችን ብቻ አትጠቀሙ እንጂ ፍሪ የሆኑ ቨርዥኖችን ዳውንሎድ በቀላሉ አድርጋችሁ ይሄው እዚህ ጋር ለምሳሌ እዚህ ጋር ዳውንሎድ ይላል። ስለዚህ ዳውንሎድ ማድረግ ትችላላችሁ ማለት ነው። እኔ በአብዛኛው እጠቀማቸዋለሁ እነዚህን ዌብሳይቶችም ቀደም ሲል እስካሁን የሚያሳያችሁን ነገሮች በሙሉ የምጠቀማቸው ናቸው። ስለዚህ እነዚህ ሮያልቲ ፍሪ የሆኑ ወይም ደግሞ ነፃ የሆኑ ናቸው። በቀላሉ ዩቲዩብ ቻናላችሁ ላይ ቪዲዮ ስትሰሩ ቪዲዮቻችሁ ላይ እንደ ግባት ልትጠቀሙባቸው የምትችሏቸው ናቸው ማለት ነው ማንኛቸውንም ነገሮች ለመግለጽ ከቃላት በላይ የሚጠቅሱላችሁ ወይም ከቃላት በላይ የሚገልጹላችሁ ቪዲዮዎችና ኢሜጆችን መጠቀም ትችላላችሁ ማለት ነው። ስለዚህ ፒክሰልስን ከፈለጋችሁ ዌብሳይቱን መጠቀም ትችላላችሁ፣ በስልካችሁ አለበለዚያም ደግሞ በኮምፒውተራችሁ መጠቀም ትችላላችሁ። ከፈለጋችሁ ደግሞ ዳውንሎድ አድርጋችሁ አፕሊኬሽኑንም መጠቀም ትችላላችሁ ማለት ነው። ወደ ሌላኛው እና ወደ አራተኛው ዛሬ ወደ አዘጋጀውላችሁ ደግሞ ዌብሳይት እንሄዳለን። ይሄ ደግሞ ፒንተረስት ይባላል። ፒንተረስት ያው በአብዛኛው ተጠቀሙበታላችሁ ብዬ ተስፋ አደርጋለሁ። ምናልባት የመጀመሪያችሁም ከሆነ ስትመለከቱት ደግሞ ይሄም ልክ እንደ ሌሎቹ ሁሉ ዌብሳይት አለው። በስልካችሁ መጠቀም ትችላላችሁ፣ በኮምፒውተራችሁን መጠቀም ትችላላችሁ። ከዛ በተጨማሪ ደግሞ አፕሊኬሽንም አለው። በስልካችሁ በቀላሉ አፕሊኬሽኑን ማውረድ እና መጠቀም ትችላላችሁ። ይሄም ልክ እንደ ሌሎቹ ሁሉ ፉል ኤችዲ የሆኑ በጣም ጽድት ያሉ ምስሎችን ታገኛላችሁ፣ ቪዲዮችን ታገኛላችሁ። ከፈለጋችሁ ደግሞ የዩቲዩብ ተምኔል ለመስራት የዩቲዩብ ተምኔላችሁን ለመስራት የሚሆኑ ባክግራውንዶችን በጣም የሚገራርሙ ባክግራውንዶችን ታገኛላችሁ። ለተምኔል የሚሆናችሁን ሀሳቦች ታገኛላችሁ። ለቱቶሪያል ቪዲዮችን ለማቅረብ የምትፈልጉት ሀሳብ ሲኖር በቀላሉ እዛ ላይ የተቀመጡላችሁ ቪዲዮ አሉ። እነሱን ሰርች አርጋችሁ ብቻ መጠቀም ወይም ማግኘት ትችላላችሁ። ከነዛ ላይ የምትፈልጉትን ሀሳብ መውሰድ ትችላላችሁ ማለት ነው። ኢሜጆችም አሉላችሁ ልክ እንደዚህ። ስለዚህ እነሱንም በምትፈልጉት አይነት መንገድ መጠቀም ትችላላችሁ። በነገራችን ላይ ፒንተረስትን ልክ እንደነገርኳችሁ አፕሊኬሽኑንም ዳውንሎድ ማድረግና መጠቀም ትችላላችሁ። ሆኖም እዚህ ጋር ፒንተረስትን ስትጠቀሙ አሁን የሌሎቹን ቀደም ሲል ያሳየኋቸውን ቪዲዚ ቪክቲዚ እንደዚሁም ደግሞ ፒክስልስን እዛው ላይ በቀላሉ ቪዲዮቹንም ዳውንሎድ ማድረግ ትችላላችሁ። ኢሜጆችንም ዳውንሎድ ማድረግ ትችላላችሁ። ባክግራውንድ ሙዚቃዎችም አሉላችሁ ቀደም አላሳየኋቸው ነበረ አጋጣሚ ባክግራውንድ ሙዚቃዎችም አሉላችሁ። እነዚህ ቪዲዚም ላይ ስትሄዱ ባክግራውንድ ሙዚቃዎችንም ማግኘት ትችላላችሁ። ለቪዲዮችሁ እንደ ማጀቢያነት ከስር መጠቀም የምትፈልጓቸው ሙዚቃዎች ካሉ ከፈለጋችሁ መጠቀም ትችላላችሁ። ፒንተረስት ግን ከሌሎቹ ትንሽ ለየት የሚያደርገው ምንድን ነው? ቪዲዮዎችን በቀል በዚሁ ላይ ዳውንሎድ ማድረግ አትችሉም። ኢሜጅ ከሆነ እዚሁ ላይ ዳውንሎድ ማድረግ ይቻላል። እዚ ጋር ለምሳሌ ይሄ ቪዲዮ ይቅርታ፣ ይሄ ኢሜጅ ከሆነ እዚ ጋር ዳውንሎድ ኢሜጅ ይላል። ቪዲዮ ላይ ስትመጡ ግን ምንድን ነው እዚህ ጋር ምንም አይነት እዚህ ጋር ለምሳሌ እቺን 3 ነጥብ ጣማ ስትነቁ ይሄ እሺ፣ ይሄ ዳውንሎድ ኢሜጅ ነው የሚለው። ኢሜጁን ማውረድ ትችላላችሁ። ግን ቪዲዮ ሲሆን ግን ቪዲዮውን በቀላሉ ወይም በቀጥታ ዳውንሎድ ማድረግ አትችሉም። እዚህ ላይ በተለይ ደግሞ በስልካችሁ የምትጠቀሙ ከሆነ ይሄንን አማራጭ አይሰጣችሁም። ስለዚህ እስቲ እዚህ ጋር ይሄ እንኳን እሺ፣ ዳውንሎድ ኢሜጅ ይላል። እስቲ ይሄን ዳውንሎድ አድርገን መሞከር እንችላለን። ለምሳሌ እዚህ ጋር ዳውንሎድ አድረገልን ከዛ በኋላ እዚ ጋ እንገባለን። ከዛ እስኪ የሚሰራልን ከሆነ እዚህ ኮምፒውተራችን ላይ እንሞክሯለን ማለት ነው። ሆኖም በስልካችሁ ስትጠቀሙ ግን ይሄ አሁን አያችሁ ኢሜጁን ነው ዳውንሎድ ያደረገላችሁ። ቪዲዮን በቀጥታ ዳውንሎድ እንድታደርጉ አይፈቅድላችሁም። ስለዚህ በቀላሉ ምንድን ነው የምታደርጉት፣ ይሄንን ለማድረግ እዚህ ጋ ትመጣላችሁ። እንዳልኳችሁ ይሄ አሽ እዚ ጋ አማራጭ የለውም። ከፈለጋችሁ ግን እዚህ ጋር ትመጡና እዚህ ጋር ትመጡና ሼር የሚላለው ሼር ካለካችሁ ካረጋችሁ በኋላ እዚህ ጋር ኮፒ ሊንክ የምትላለች ኮፒ ሊንኳን እዚህ ጋር ኮፒ ታረጉና ከዛ ምንድነው የምታረጉት? ከፒንተረስት ትወጣላችሁ ከፒንተረስት ትወጡና ክሮም ላይ እንደገና ገብታችሁ ምን ትላላችሁ? ፒንተረስት Pinterest ዳውንሎደር ብላችሁ ሰርች ባር ላይ ሰርች ታደርጋላችሁ። ተጽፉና ሰርች ልክ ስታረጉት ልክ እንደዚህ አይነት ነገር ይመጣላችኋል። በስልካችሁም ቢሆን ይሄው ይመጣል፣ በኮምፒውተራችሁም ተመሳሳይ ነው። ከዛ በኋላችን ኮፒ አድርጋችኋትን ሊንክ በኮምፒውተራችሁም ከሆነ በስልካችሁም ከሆነ ልክ እዚህ ላይ ፔስት ማድረግ ብቻ ነው። ከዛ ይሄው ፔስት አድርጉት። ከዛ ዳውንሎድ የሚል ወይም ዳውንሎድ አድርግልኝ ብዬ አዘዝኩት። አሁን ልክ እንደዚህ ሰርች አደርጋል የምትፈልጉትን ነገር። ከዛ ልክ እዚች ጋር ያመጣላችኋል። አሁን እዚህ ጋር ምን ይላል ዳውንሎድ ቪዲዮ ይላል። ከዛ በኋላ ዳውንሎድ ማድረግ ትችላላችሁ ማለት ነው። ስለዚህ ልክ በእንደዚህ አይነት መንገድ ሁሉንም የምትፈልጉትን አይነት ነገር ዳውንሎድ ማድረግ ትችላላችሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት እነዚህን የመሳሰሉ ዌብሳይቶችን እንደዚሁም ደግሞ አፕሊኬሽኖችን ነው። በቀላሉ መጠቀም የምትችሏቸው ሮያልቲ ፍሪ የሆኑ ወይም ደግሞ ከኮፒራይት ነፃ የሆኑ የተለያዩ አይነት ዳውንሎድ ማድረግ የምትችሏቸው ቪዲዮዎች አሉ፣ አፕሊኬሽኖች አሉ። እነሱን አውርዳችሁ መጠቀም ትችላላችሁ። እንደዚሁም ዌብሳይቶቸውን እዛ ላይ እንዳላችሁ መጠቀም ትችላላችሁ። እንግዲህ እንደተመለከታችሁት ይሄን ቪዲዮ እንደሚጠቅማችሁ ተስፋ አድርጋለሁ። ምክንያቱም በቀላሉ ማግኘት የምትችሏቸው በስልካችሁም በኮምፒውተራችሁም ላይ በቀላሉ ምንም ሳትለፉ ማግኘት የምትችሏቸው እና በተለይ በተለይ ደግሞ ኮንቴንት ክሬተሮች ከሆናችሁ ኮፒራይት የሚሏቸውን ነገሮች ወይም ደግሞ በጣም የሚያስቸግሯቸውን ነገሮች፣ ችግሮች ለመፍታት የሚያስችሏቸው ስለሆኑ እነዚህን ዌብሳይቶች ዛሬውኑ መጠቀም እንድትጀምሩ በዚህ አጋጣሚ ግብዣይን አቀርባለሁ። እንደዚሁም ደግሞ በየጊዜው እየተጠቀማችኋቸው በሄዳችሁ ቁጥር ደግሞ እንደምትወዷቸውም ተስፋ አደርጋለሁ። አፕሊኬሽናቸውንም ማውረድ የምትችሏቸው ደግሞ ቀደም ሲል የጠቀስኳቸው እንደ ፒክሰልስ፣ እንደ ፒንተረስት የመሳሰሉ ነገሮችም ደግሞ አፕሊኬሽናቸውንም ጭምር አውርዳችሁ መጠቀም ትችላላችሁ ማለት ነው። እንደነገርኳችሁ ፒንተረስት ላይ ቪዲዮዎችን እዛው ላይ ማውረድ ስለማትችሉ ኮፒ ሊንክ አድርጋችሁ ግን ፒንተረስት ዳውንሎደር የሚል ጉግል ላይ ሰርች አድርጋችሁ ሰርች ባር ላይ ከጻፋችሁ በኋላ ሰርች ታደረጉታላችሁ። ከዛ በኋላ ራሱ ፒንትረስት ዳውንሎደር ይመጣላችኋል። ፒንትረስት ዳውንሎደር ሲመጣላችሁ ኮፒ ያደረጋችሁትን ሊንክ በሚሰጣችሁ ቦክስ ውስጥ ካረጋችሁለት ወይም ፔስት ካረጋችሁለት በኋላ ዳውንሎድ አርገልኝ ስትሉት በቀጥታ ዳውንሎድ የሚያደርግላችሁን ፋይል ያስቀምጥላችኋል ማለት ነው። በዛ መሰረት ዳውንሎድ ማድረግ ትችላላችሁ። እንግዲህ ዩቲዩብ ቻናል ጀምራችሁ ቪዲዮ ለመስራት የምትጣጣሩ ቪዲዮችሁን ደግሞ ለመስራት ስትፈልጉ ደግሞ አብራችሁ ልትጠቀሟቸው የምትችሏቸውን ግብዓቶች ማግኘት የምትፈልጉና ግን በጣም የተቸገራችሁ ካላችሁ እነዚህ የዛሬው ቪዲዮ በጣም ተስፋ አደርጋለሁ መፍትሄ ይሰጣቸዋል ብዬም አስባለሁ። በዚህ ቪዲዮ ላይ ያላችሁን አስተያየት በኮሜንት ሰክሽን ላይ ልጽፉልን ትችላላችሁ። ሁልጊዜ ደግሞ ማክሰኞ፣ ሐሙስና ቀዳሜ ከምሽቱ አራት ሰዓት ላይ ላይፍ ስትሪም ላይ ይገባለሁ። ስለዚህ እዚያም ላይ ያላችሁን አስተያየትና ሀሳብ ጥያቄ ማቅረብ ትችላላችሁ። እንግዲህ በዛሬ ቪዲዮ ይሄንን ይመስል ነበር። እንደምትወዱት ተስፋ አደርጋለሁ። ቪዲዮውን እንደዚሁ ተመልሳችሁ ደግማችሁ እንድታዩት በዚህ አጋጣሚ ላበረታታችሁ እንፈልጋለሁ። እንደዚሁም ጥያቄዎች ካሏችሁ እንዳልኳችሁ በኮሜንት ሴክሽን ላይ ጻፉልኝ። እንደዚሁም ደግሞ ላይቭ በምገባባቸው በማክሰኞ ሐሙስና ቅዳሜ ከምሽቱ አራት ሰዓት ላይ እየገባችሁ ጥያቄ አስተያየትና ሀሳባችሁ መግለጽ ትችላላችሁ። በነገራችን ላይ የቴሌግራም ቻናሌም ልክ አሁን እዚህ ከስር እየጠቀስኩላችሁ እንዳለው ኤፍኤል ሜሎዲ 350 ይባላል። እዛ ላይ ገብታችሁ ቻት ቦት አለኝ የቻናል ላይ። ስለዚህ እዛ ላይ ደግሞ ጥያቄያችሁ ማቅረብ ትችላላችሁ። በግል ደግሞ ቴሌግራም ላይ መጻፍ የምትፈልጉ ከሆነ በ0942442966 ላይ ልክ እንደዚህ እንደምታዩት በዚህ ቁጥር ልትጽፉልኝ ትችላላችሁ። ቴሌግራም ፔጅ ላይ ማለት ነው። በሚቀጥለው ቪዲዮ ደግሞ በሌላ ምርታዊ ቪዲዮ ተመልሰን እንገናኛለን። መልካም ጊዜ እንዲሆንላችሁ እመኛለሁ። ሰላም